ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁልኝ? እንዴት ናችሁልኝ ቤተሰብ አለን። እግዚአብሔር ይመስገን፣ ሁላችሁም ሰላም ናችሁልኝ። ስለዚህ ቤተሰብ፣ ዛሬ ደግሞ በደንብ አድርጌ የምነግራችሁ አንድ ጉዳይ አለ ቤተሰብ ቤተሰብ። እስኪ አንድ ኤግዛምፕል ልንገራችሁ። ዩቲዩብ ዩቲዩብ ክሬተሩ መጀመሪያ ለእኛ አስቦ መሰላ ዩቲዩብን የሰራው ይመስላችኋል? ዩቲዩብ፣ በጭራሽ ሊሆን አይችልም። ባይ ዘ ወይ አንዳንድ ነገሮች ብዙውን ጊዜ አይታችኋቸው ከሆነ ምንም ለሰው አስበው የሚሰሩ ነገሮች የሉም። በመጀመሪያ ለራሳቸው ነው የሚሰሩት። ከዛ በኋላ ነው ያንን ፔነትሬት አድርጎ በዚህ ሀያል ፐርሰንት ቢሆን እዚህ ጋር ይደርሳል፣ እንደዚህ ደግሞ ቢሆን እንደዚህ ይሆናል ብለው ሰርተው የሚያቀርብልን እንጂ፣ ወይም እኛን እዛ ላይ አጥረው ቁጭ አድርገው ለማስቀመጥ እኛን ለመጉዳት አይደለም። መጀመሪያ ራሳቸው ለመጠቀም ነው ቤተሰብ። ምንም እንዳይመስላችሁ፣ ተረጋግታችሁ በደንብ አድርጋችሁ እዩት። ማንም ይሁን በዚህ ዓለም ላይ ከእግዚአብሔርና ካላ ውጭ ጥሩ ነገርን ለሰው ይጠቀማል ብሎ የሚያመጣ የለም። መጀመሪያ ለሰው አይደለም ለእንስሳት ይሄን ነገር ይጠቀማል ይጠቅመኛል ብሎ ነው የሚጀምረው። ቤተሰብ መጀመሪያ ለኔ ይጠቅመኛል ወይ ብሎ ነው ያንን ነገር የሚፈጥረው ወይም የሚያደርገው። መቼም እኮ ነገራችሁ። ስለዚህ ቤተሰብ አንድን ነገር ስታነሱ እንደዚህ ነው እንደዚህ ሊያደርግ ነው። መጀመሪያ ለራሱ ሊጠቀም ነው ያንን ነገር የተፈጠረው የፈጠረው ማለት ነው ያንን ነገር ወይም ያደረገው ወይም ያንን ሲስተም የዘረጋው። እንውሰድ እስኪ አንድ ከአንድ ነገር አገራችን ላይ ኮንዶሚኒየም ቤት አለ፣ ሪል ስቴቶች አሉ አይደል? ሪል ስቴቶች ለምንድን ነው የሚሰሩት? እናንተን እዛ ቤቶችን ሰርተው ከዛ ቤት ቁጭ ብላችሁ ስትሰቃዩ እንድትኖሩ ነው እንደዚህ የሚሰሩት እነሱ ወይስ ደግሞ ፏ ብላችሁ ምን የመሰለ ቦታ ላይ ቁጭ ብሎ ይቀመጡ እነዚህማ በቃ የኔ ዜጎች ናቸው ብሎ ነው ኢትዮጵያ ባለሀብትም ይሰራልህ ነው እንዴ? ተሸውዳችኋል ማለት ነው ቤተሰብ። አሁንም እንደዚ የምታስቡ ሰዎች ካላችሁ በጣም ተሸውዳችኋል። እንደዛ አይደለም። ያለኝን ብር ያለችኝን ብር በዚህ መልኩ ሰርቼ በዚህን ያህል ደግሞ ይሄን ያህል ብሸጠው ወይም ደግሞ ባከራየው ይሄ ለእኔ ያዋጣኛል ብሎ እንጂ ምንም ቢሆን ለእናቱ ልጅ እንኳን እንደዚ የሚያስብ አብዛኛው እንኳን የለ ጥቅሙን ነው መጀመሪያ ለራሱ የሚፈታለትን ችግሩን የሚፈታለትን ኢንካም የሚያገኝበትን ምክንያት ነው የሚሄደው። ከዛ ውጭ የለም። ይሄን ሲያደርግ ደግሞ ራሱን የሚጎዳ ነገር ደግሞ አያደርግም። ቤተሰብ ራሱን የሚጎዳ ነገር አያደርግም። ይሄን ልነግራችሁ የምችለው ምን እንደሆነ ታውቃላችሁ? ዩቲዩብ ተፈጠረ፣ ክሬት ተደረገ፣ ይህስ ፌስቡክ ክሬት ተደረገ፣ ይህስ ኢንስታግራም ተፈጠረ። እነዚህ ፕላትፎርሞች መጀመሪያ ሲፈጠሩ እነዚህ ሰዎች መጀመሪያ ለምንድን ነበር የሰሩት? ለራሳቸው ነው። ለራሳቸው ለምን? ኮሙኒኬት ለማድረግ ሊሆን ይችላል መጀመሪያ። ከዛ በኋላስ ቢዝነስ ያስገኛል። መጀመሪያ እኔ ነኝ የምጠቀመው ይህን ነገር፣ ግን ባደርገው ምን ያህል ሰዎች ይገቡልኛል? ምን ያህልስ እዛ ላይ ዶሚኔት የሚያደርጉ ሰዎች ይኖራሉ? በዛ ላይ ፐርሰንት ይሰጣሉ፣ በጣም ትንሽዬ ፐርሰንት አድርገው። ለራሳቸው ነው የሚያደርጉት። ለእናንተ ብሎ የሚያስብ የለም። ግን ያንን ሲያደርጉ ራሳቸው እንዲጠቀሙ እንጂ እነሱ የሆነ ምላችሁ አሁን፣ አንዳንዴ ብዙ ሰዎች ዩቲዩብ እኮ እንደዚህ የሰይጣን ነው ይላሉ አይደል፣ ቲክታክ የሰይጣን ነው ይላሉ፣ ፖፖ ላይቭ የሰይጣን ነው ይላሉ። ለምን ብለው እነሱ ሰይጣን ነው የሚያደርጉት? እነሱ ገንዘብ ሊያገኙ እኮ ነው። ፖፖ እኮ ከናንተ ሰላሳ ፐርሰንት ይወስዳል እኮ ሰላሳ ፐርሰንት። በደንብ የሚሰራ ሰው ካለ ይጠቀማል። እኔም ደግሞ አገኛለሁ ብሎ ነው የሚጠቀመው። ቲክቶክም እንደዛ ሰባ ፐርሰንት ለራሱ ይወስዳል፣ ሀያ ፐርሰንት ለአንተ ይሰጣል። የሚሰራ ሰው አለ? አዎ ይሰራል። የሚሰራ ያገኛል፣ ያልሰራ ግን አያገኝም። በቃ እሱን ነው የሚተውሉት። ያንን ግን ፔኔትሬት አድርጉ ወይም ደግሞ በደንብ አድርጎ ሰርቶ ለሚሄድ 30 ፐርሰንት ይዛታል ቲክታክ። አዎ የምታዩት ነው። አብዛኞቹ በቲክታክ የሚጠቀሙ አሉ። ለምን በደንብ አድርገው ሰርቶ እዛ ውስጥ ለመግባት ግን አቅም የሌላቸው በደንብ አድርገው ትግስት የሌላቸው ያንን ሰዓት ዶሚኔት አድርገው መውጣት የማይችሉ ሰዎች ያችን 25 ፐርሰንት የሚያገኙ አይችሉም፣ እንጂ ያንን ህዝብ ለመጉዳት የተፈጠረ ነገር አይደለም። ይህን አንደርስታንድ አድርጉ። በእውነት ነው የምነግራችሁ። ይህን አንደርድረስ ሳታደረጉ እንደዚህ ነው እኮ ሰይጣን ነው እንደዚህ ሊያደርገን ነው እንደዚህ አድርጎኛል ሊያስረን ነው። ኖ ቅድም እኮ አልኳችሁ እ ከሪል ስቴቱ ጀምሮ እንደዛ የሚባል ነገር የለም። መጀመሪያ ለራሱ ነው ኤቭሪ፣ ማንኛውም ነገር ክሬት አደረገ ማለት መጀመሪያ የራሱን ችግር ነው የሚፈታው። የራሱን ችግር ለማንም ብሎ አይደለም። የራሱን ችግር ይፈታል። አንድ ሁለተኛ፣ ኔክስት እርምጃ ይሄዳል። ምን ያህል የሚያገኝበትን ኢንካም ወይም ደግሞ የሚያስፋፋበትን መንገድ ይወስዳል። ያነ የሰውየው እይታ ነው። ከዛ በኋላ የራሱን የሚጠቀምበት ራሱ የሚያድግበት ወይም ደግሞ የሚጠቅመው ወይም ደግሞ እሱን የማይጎዳ ነገርን ያደርጋል። እሱም እኮ ተጠቃሚ ነው። አዎ ይጠቀማል እኮ። ለምሳሌ አንድ መንገድ የሚያለማ ሰው ከሰዎች የሚጠቀም ከሆነ መንገዱን በደንብ አድርጎ ነው የሚሰራው፣ እሱም ይሄድበታል። ለምሳሌ ሀይዌዎቹን እውሰዱልኝ። ሀይወይ መንገዶች አሉ አይደል? እነዚህ ሃይዌይ የሚባሉት ረጅም መንገድ አቋራጭ መንገዶች ይሰራሉ አይደል? በመንግስትም ይሰራሉ፣ በሌሎች እንትኖች ይሰራሉ፣ እነሱ ካምፓኒዎች ይሰራሉ። ግን በስንት አመት አምራት እንደዚህ እንደዚህ ይህን ያህል በከፍ ያስከፍላቸው ይህን እንጠቀማለሁ ብሎ ነው። መጀመሪያ የራሱን ጥቅም ነው የሚወስደው። ቤተሰብ ምንም እንዳይመስላችሁ፣ ቅድም ብያችኋለሁ ዊዛውት ጋድ ከእግዚአብሔር ውጭ ለሰው ሁሉ እንደዚህ እንደዚህ አስቦ እንደዚህ ተጨንቆ የሚያደርግ የለም ወይም ልጉደው ብሎ ደግሞ የሚጠቀምም የለም። ልጉደው ብሎ የሚያደርግ አለ እንግዲህ ሌላ ያንን ሌላ ጉዳይ ነው እሱም መኖር አይፈልግም ማለት ነው እዛ ውስጥ ይኖራል አይኖርም ለምሳሌ አሁን አንድ ነገር ስታጠፋ አንተንም የሚያጠፋ ከሆነ አያደርገውም ያንን ለምን እሱ መኖር ይፈልጋል ያንን ነገር ሲፈጠር እኮ እሱ ሊጠቀም ነው ያንን ነገር የሚያደርገው ስለዚህ ቤተሰብ ምንም ቢሆን አንድ ነገር የተፈጠረ ነገር ይሄ ይንትን ነው ይሄ የእንትና ነው የሚለው ነገር ተውት። ያነ ሰው መጀመሪያ ሲፈጠር እኮ ሊኖር ነው አይደል? ሊያገኝ ነው አይደል? ያንን ነገር የፈጠረው እሱ አብሮ የሚጠፋ ከሆነ ነው ይሆናል። ምናልባት አሁን አብዛኞቹን ታያችኋላችሁ እነዚህ የመሳሪያ ነገሮች አሁን አብዛኞቹ እነዚያ ነገሮችም ራሱ መሳሪያ እንኳን አሁን የምታዩት እነዚህ በጣም እንትን የሆኑት እነሱም በጥንቃቄ ነው የሚሰሩት። እነሱ ያንን ነገር ካደረጉት እንደማይኖሩ ያውቁታል። ስለዚህ አያቸዋል። እነሱ ሲኖሩ ነው ያንን ነገር የሚጠቀሙት። እያንዳንዷን ልታነሱልኝ የምትፈልጉት ነገር በመጥፎ ነገር አትኙት። መጀመሪያ ያነሰው ሲፈጥር ራሱ ድኖ ነው ያንን ነገር የሚጠቀመው። ከዛ ውጭ ያለ ነገር ግን ዝም ብሎ መላምት የደካማ አስተሳሰብ ወይም ደግሞ ሰዎች ባለመማራችን የሆነ ነገር ወይም ደግሞ አንዳንዴ ዝም ብለን አለ ሰዎችን ተከትለ እንደዚህ ሲሉ እንደዚህ ነው ነው ነው የምንለው ነው። እንደዛ መሆን የለበትም። ዘመቴን ነው ቤት ለምንድን ነው የተሰራ መጀመሪያ ቤት ለምን ነው የሰሩት? የመጀመሪያ ሰዎች ነው የምነግራችሁ መጀመሪያ በጫካ የሚኖሩ ኖሩ። አሁን ሕብረተሰቦች አሉ እኮ። ለምን ነው ቤትን የሰሩት? መጀመሪያ ለራሱ ለመጠቀም ነው ነው እንጂ ለመላ ዓለም እንዲጠቀም አይደለም የተሰረው ቤተሰብ። እያንዳንዷን ተነሱና ከዛ አናሊስት ጀምራችሁ ምን ሆነ እንዴት ሆነ ለሚለው ነገር ራሳችሁ ዘው መፍትሄውን ትሰጡታላችሁ። ያን ሰው የመጀመሪያው ብርድና ስቃይ ካሰቃየው፣ እንስሳት እሱን የሚያጠቃው ከመጣ ራሱ መከላከያ ነው ያን ነገር ይሰራው። ከዛ ውጭ ግን ያንን ለማጥፋት አይደለም፣ ያንን እንስሳት ወይም ያንን ሰው ለማጥፋት አይደለም። መጀመሪያ ራሱን ተከላክሎ የሆን ነገር ለማድረግ ነው። ስለዚህ ቤተሰብ እኔ በባለፈው የነገርኳችሁ ለዛ ነው። ዩቲዩብ እንደዚህ ነው፣ ቲክታክ እንደዚህ ነው፣ ይሄ የዚህ ነው የምትሉትን ነገር ብትወጡ ነው። ግን አለው ወይ እሰራለው፣ ትግስቱ አለኝ ወይ፣ ለሱ ክዕሎቱ አለኝ ወይ፣ መስራት እችላለሁ ወይ የሚለውን ነገር ብታደርጉት በጣም እኔ ደስ ይለኛል። ከዛ ውጭ ግን ዝም ብለን ባንኮንን ጥሩ፣ ዝም ብለን በቃ አላደርግ ውጭ ብለን ይሁን፣ እንደዚህ ነው እንትና እንደዚህ አድርጎ ነው እንትናኮ እንደዚህ እንደዚህ ሆኖ ነው። ኖ ይሄ በቃ ምንም ደካማ አስተሳሰብ ነው። በእኔ በቃ ምንም ነገር ልትሉት አትችሉም። ስለዚህ ቤተሰብ፣ አንድ ነገር ምነግራችሁ በበቀደም እኔ የሚገርማችሁ ፖፖ ላይ እንደዚህ አድርጎ እንደዚህ እንደዚህ አስደረገ። ሁ ማን ነው እሱ? መጀመሪያ ለምን ፈጠረው? ሲያ ለምን እሱ ተጠቃሚ ሊሆን አይደል እንዲ ያንን ነገር የሰራው እሱ ተጠቃሚ ሊሆን ከህብረተሰቡ ሊያገኝ አይደል እንዴ? እንደ ባንኮች ባንክ ለምንድን ነው ብርህን ላስቀምጥ የሚለው ሌባሌ ውስድ ባህል ብሎ ይመስላል እንዴ ኖ፣ እንዳይመስላችሁ መጀመሪያ እሱ የሚጠቀምበትን ፈልጎ ነው ሊሰራበት ነው፣ ቤተሰብ የአንተን ብር ሊሰራበት። ከዛ በኋላ ደግሞ ለአንተ የሚያስብልህ በወር መሰለ እንዲ በአመት እኮ ነው ያች፣ በአመት ምን አይነት ፐርሰንት? ሰባት ፐርሰንት እስከ አስር ፐርሰንት ያችን ሊሰጠ እሱ ግን የአንተ ሚሊየን ብር ይይዛል። ለምን በቃል ይሰራበት። አላ እሱ ሊጠቀም ነው መጀመሪያው፣ ነው። በምን በባንክ ስም ባንኩን ክሬት አድርጓል፣ ሶፍትዌሮቹን ቀጥቷል፣ እዛ ደግሞ ሰራተኞቹን አስቀምጧል። ከዛ ይሄን የምጠቀምበትን ሜተድ ይላል። ከዛ በታች የሚያገኛትን ትንሿን ብር ለአንተ ይሰጣል። አያረ እንጂ መጀመሪያ አንተ ሊጎዳ አይደለም፣ ራሱ ሊጠቅም ነው። ይሄን አስተሳሰብ ጥላችሁ ውጡ፣ ቤተሰብ ነምላችሁ። በእውነት ነምላችሁ ሀሳቡ ተመችቷችኋል አላል ለዚህ ላይክ አድርጉት ሰብስክራይብ አድርጉት፣ ቤተሰብ እኔም እንደናንተ በደንብ አድርጌ ሰርቼ መለወጥ እፈልጋለሁ። መለወጥ ነው እናንተ መጉዳት አለም። ከሰራችሁ ታገኛላችሁ፣ ሹር 100% ስሩ። በትርፍ ሰዓታችሁ ትለወጣላችሁ። ከዛ ውጭ ግን ቁጭ በማለት ምንም ነገር ሊመጣ አይችልም። እያስባለሁ እኔ እንደንተ። ከዛ ውጭ ግን የማትፈልጉት ከሆነ መጥፎ ከመናገር ብትታቀቡ ደስ ይለኛል። ይሁን በጣም ብዙ ሰዎች አሁን ያለ እውቀት ያለ ምናምን ትንታኔ የሚተነትኑ ሰዎች በጣም ይገርመኛል። እንደዛ ባታደርጉ ጥሩ ነው። ከዛ ውጭ ግን የምትጠቀሙ ከሆነ ተጠቀሙ፣ ስሩ። በቃ ስሩ ማንኛውንም ፕላትፎርም በቃ ለእነሱ ሊሰሩት እናንተም እንድትጠቀሙ እንድታገኙ ነው። ተግታችሁ ከሰራችሁ ታገኛላችሁ። በቃ እሱን መላችሁ። አመሰግናለሁ። ሰብስክራይብ ስላደረጋችሁ ደግሞ በጣም አድርጌ አመሰግናለሁ። ቻው ቻው። ጌት ነኝ።